ይህ ዘወትር ዓርብ ምሽት ከአንድ ሰዓት ተኩል እስከ ሁለት ሰዓት የአዲስ ኪዳን ካህናት የተጠራንለት ዓላማ በሚል ርዕስ በመጋቢ ግርማ መታፈሪያ እየተዘጋጀ በጂኤምኤም ቴሌቪዥን የሚቀርብላችሁ የንጉሥ ካህናት ቤተ ክርስቲያን ሳምንታዊ የቴሌቪዥን ፕሮግራም ነው። የእግዚአብሔር አምላካችንና የአባታችን ስም የተመሰገነ ይሁን። የተወደዳችሁ ቅዱሳን ወንድሞቼና እህቶቼ እግዚአብሔር ቤተሰዎች እንግዲህ ዛሬ ደግሞ በአንድ ርዕስ ወደ እናንተ መጥቻለሁ። ርዕሴም እንግዲህ ስለ እግዚአብሔራዊ አንድነት ይሆናል። በዚህ ርዕስ ላይ እንማማራለን። ከዛ በፊት ግን አንድ ክፍል ስለ እግዚአብሔራዊ አንድነት ወይንም ተስማምቶ ስለመኖር፣ በአንድነት ስለመኖር የተጻፈ አንድ ክፍል ከመዝሙረ ዳዊት ምዕራፍ 133 ላይ ሁላችሁ የምታውቁት ይመስለኛል። ከዛ በማንበብ ሊጀምር እንግዲህ ርዕስ ይሰጠዋል፣ የወንድማማች ፍቅር ይለዋል፣ የዳዊት መዝሙር ማዕረግ ይለዋል እንዲላል። ቁጥር አንድና ቁጥር ሁለትን ላንበብ። ወንድሞች ተስማምተው በአንድነት ሲኖሩ እንዴት መልካም ነው፣ ምንኛ ደስ ያሰኛል ይላል በራስ ላይ ፈሶ እስከ ጢም እንደሚዘልቅ እስከ አሮን ጢም እንደሚወርድ እስከ ልብሱም አንገትጌ እንደሚደርስ ውድ ሽቱ ነው ደግሞም በጽዮን ተራራ ላይ እንደሚወርድ እንደ አርሞኒየም ጠል ነው በዚያ እግዚአብሔር በረከቱን ሕይወትንም እስከ ዘላለም አዘዋለና ይላል እንግዲህ ርዕሱን የወሰድኩት ከዚሁ ካነበብ ነው። ክፍል ቁጥር አንድ ላይ ወንድሞች ተስማምተው በአንድነት ሲኖሩ ከሚለው እና ስለ ኑሮ ነው እና ወንድሞች እንዲኖሩ የተፈቀደላቸው የኑሮ አይነት የአንድነት ኑሮ ይባላል። እንግዲህ ሲስማሙ ነው አንድነትን መኖር የሚችሉት ወንድሞች ማለት ነው። ይሄ ታዲያ መልካም ትምህርት ነው፣ ደስ የሚያሰኝ ነው። ምንኛ ደስ ያሰኛል ብለዋል እና መዝሙረኛው ዳዊት። እና ምን ብለን ርዕስ ልንሰጠው እንችላለን? ተስማምቶ በአንድነት ስለመኖር። እንግዲህ ይሄ አንድነት ዋነስ ወይንም ደግሞ ትርጉሙ ይሄ አንድነት ማለት መስማማት፣ ተስማምቶ መኖር፣ ሕብረት፣ ዩኒቲ ቱጌዘርነስ አብሮ መሆን፣ መጣበቅ፣ መተባበር እነኚህን ትርጉሞች ይሰጠናል። እና ይሄ አንድነት የሚለው ቃል በጣም የተወደደ እግዚአብሔራዊ ቃል ነው። እና እግዚአብሔር እንግዲህ ቁጥሮችን ሁሉ እንድንጠቀም ያው በሰጠን ቋንቋ እንጠቀማቸዋለን። ይሁን እንጂ ይሄ አንድነት የሚለውን ግን እግዚአብሔር በጣም አጥብቆ የሚፈልገው ወይንም ለሰዎች ሕልውና በጣም አስፈላጊ ነገር ነው። ይሄ አንድነት የሚለው ምናልባት የቅዱሳን ኅብረት ወይንም የወንድሞች ኅብረት ብለን ልንጠራው እንችላለን። ያው የአንድነት ትርጉም ነው። እኔ ግን እግዚአብሔር ይህን አንድ የሚለውን ቃል በጣም ለይቶ ትኩረት ስለሰጠበት ከዚህ ቀጥሎ ለምናገርበትና ለማስተምረው ትምህርት እንደ ርዕሱ ወስጄዋለሁ። በጣም ኢምፖርታንት ቃል ነው አንድነት የሚለው። እንግዲህ ይሄ አንድነት እዚሁ በመዝሙረ ዳዊት እንዳነበብን ተስማምቶ በአንድነት ሲኖሩ ብሏልና ይሄ አንድነት መስማማት እንደሆነ ትርጉምም ሆኖ እናገኘዋለን። ቅጽሉ ወይም አድጀክቲቭ ስለ ኑሮ በአንድነት ስለመኖር ሲነግረን መስማማት እንደሆነ በደንብ ያሳየናል ማለት ነው። ስለዚህ አንድነት ስምምነት ነው። ይሄ ስምምነት ደግሞ በእግዚአብሔር ዘንድ በጣም ተፈላጊ ነው። ለምን እንደተፈለገ ቀጥሎ የማሳይ ይሆናል። ለምሳሌ ጌታችን ኢየሱስ ክርስቶስ በተናገረው ክፍል ልቀጥል። በማቴዎስ ወንጌል ምዕራፍ 18 ላይ ከቁጥር 18 እስከ ቁጥር 20 በጣም የተወደደ ንግግር እናነባለን። እዚህ ጋር ምን ይላል? እውነት እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈቱት ሁሉ በሰማይ የተፈታ ይሆናል። ደግሞም እላችኋለሁ ከእናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ፣ እደግመዋለሁ፣ ቢስማሙ ከሰማያት ካለው ከአባቴ ዘንድ ይደረግላቸዋል። ሁለት ወይንም ሶስት በስሜ በሚሰበሰቡበት በስምምነት በዚያ በመካከላቸው እሆናለሁና ይላል። ብዙ ጊዜ ይሄንን ክፍል ሰዎች ሲናገሩ በምድር የምታስሩት በሰማይ የታሰረ ይሆናል በምድር የምትፈቱት በሰማይ የተፈታ ይሆናል የሚለውን የቅዱሳን ወይንም የቤተ ክርስቲያን እንግዲህ በጠላት ኃይል ላይ የምታደርገው የምትወስደው ስልጣን እንደሆነ ሲናገሩ ሰምቻለሁ። አውዱን ግን ስንመለከት ስለ ሁለት ስለበደለና ስለተበደለ ሰው ሲናገር የወርድና ነው። ይሄንን አባባል ጌታ ኢየሱስ ክርስቶስ የተጠቀመው ለምሳሌ ወንድ ወንድምህ ቢበድልህ ሂድና ንገረው ውቀሰው። ቢሰማ ገንዘብ አድርገው። ባይሰማ ደግሞ ካንተ ጋር ሁለት ወይንም ሶስት ውሰድና ንገረው። እነሱንም ባይሰማቸው ለቤተ ክርስቲያን ንገር። ቤተ ክርስቲያንም ደግሞ ያንን የበደለውን ወንድም ይውቀሱት፣ ይምከሩት። ቢሰማቸው ገንዘብ አድርጉት። ባይሰማቸው ግን እንደ አረመኔና እንደ ቀራጭ ይቁጠሩት። ከእሱ ጋር ምንም ኅብረት አታድርጉ ይላል። ከዛ ቀጥሎ ነው እንግዲህ እውነት እውነት እላችኋለሁ እንዲህ አይነቱን ሰው በምድር ላይ ከያዛችሁበት በሰማይ የተያዘበት ይሆናል። በምድር ላይ ካሰራችሁት በሰማይም የታሰረ ነው። በምድር ላይ ከፈታችሁት በሰማይ የተፈታ ነው ይለናል። ስለዚህ ይሄ በደልን መያዝና ምሕረት ማድረግ በምሕረት ይቅርታን ማድረግ እንደሆነ ነው አውዱ ሚያስረዳል። ታዲያ እንግዲህ ሰዎች በተለያየ ምክንያት በዳይና ተበዳይ ሆነው ሲኖሩ እንግዲህ በዚህ ውስጥ ስምምነት ያጣሉ፣ ስምምነት ያጣሉ። ምክንያቱም ከላይ በደለኝ ይላል፣ ሌላው ተበዳይ ይሆናል፣ ሌላው ደግሞ በዳይ ይሆናል፣ በመካከላቸው ስምምነት አይኖርም። እንግዲህ ስምምነት በሌለበት ህይወት ውስጥ እግዚአብሔር ሊሰራ አይችልም። ስለዚህ ጌታችን ኢየሱስ ክርስቶስ እውነቱን አስረግጦ ሲነግረን ከእናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ አንድነት ቢኖራቸው፣ ይህ አንድነት ማለት አንድ አይነትነት አይደለም። የተለያዩ ሰዎች ናቸው። በባህሪ ሊሆን ይችላል፣ በቀለም ሊሆን ይችላል፣ በቋንቋ ሊሆን ይችላል፣ በጾታ ሊሆን ይችላል፣ በተማረ ባልተማረ፣ ብዙ የተለያዩ አይነት ሰዎች በምድር ላይ ይኖራሉ። እነዚህ የተለያዩ ሰዎች ግን ቢስማሙ ወይ በዓላማ ወይ በአንድ ሀሳብ ቢስማሙ ነው ያለው። ታዲያ ለዚህ ጥሩ መግለጫ የሚሆነን የሙዚቃ ኦርኬስትራ ወይንም ደግሞ ሙዚቃ መሳሪያ የሚጫወቱ ሰዎች በአንድ የሙዚቃ ኦርኬስትራ ቡድን ውስጥ ከሃምሳ በላይ እስከ ሰባ ድረስ ሰዎች ሊኖሩ ይችላሉ የተለያዩ ዘመናዊ የሙዚቃ መሳሪያዎች፣ ባህላዊ የሙዚቃ መሳሪያዎች ባሉበት እያንዳንዱ እንዳለው እውቀትና ወይንም እንዳለው ፕሮፌሽናል ችሎታ ይመጡና ከዛ በኋላ ሁሉም የራሱን መሳሪያ ሲጫወት የነኚህ መሳሪያ ድምፆች በአንድነት ተዋህደው በህብር በአብሮነት ለጆሮ የሚጥም ጣዕመ ድምፅ ያለው ወይንም ደግሞ ደስ የሚያሰኝ ድምፀትን ሲያወጡ ያ እንግዲህ የኦርኬስትራ ወይንም ደግሞ የነ የሙዚቃ ተጫዋቾች ህብረት አንድ ደስ የሚያሰኝ ድምፅ ያወጣል። የግሪኩ ቃል ወይንም ደግሞ በተለምዶ እንደሚነገረው ሲምፎኒ ይሆናል ማለት ነው። ሲምፎኒ የግሪክ ቃል ነው። ሲን ማለት ቱጌዘር ነው ፎን ድምፅ ነው። አብሮ ድምፀትን ሲሰጡ ወይንም ደግሞ ሳውንዲንግ ቱጌዘር አብረው ድምፅን ሲያሰሙ እንግዲህ እዛ ውስጥ ያልተስማማ ድምፅ ካለ ለሰሚው ረብሻል፣ ለጆሮም አይመችም። ስለዚህ እንዲህ አይነት የተለያየ የሙዚቃ መሳሪያ የተለያየ አይነት ግን ተስማምቶ ተባብሮ ተጣብቆ ተዋህዶ በሕብር አንድ ድምፅ ሲያወጣ ያንን ነው ሲምፎኒ የምንለው እንግዲህ አንድነት የምንለው የተለያዩ ሰዎች አንድ አይነት ያልሆኑ ግን በአንድነት ተስማምተው ሲኖሩ እሱን ነው ዩኒቲ አንድነት የምንለው አቤት እንዴት ደስ ያሰኛል እንዴትስ መልካም ነው እንዲህ አይነት ኑሮ ብሎ መዝሙረኛው የነገረን ስለዚህ ታዲያ ጌታ ኢየሱስ ክርስቶስም በምድር ላይ ሁለቱ ወይንም ከሁለት በላይ ተስማምተው ቢለምኑ ቢጸልዩ፣ ስምምነቱን ነው አግሪመንቱን ነው ቱጌዘርነስ መሆናቸው ዋነሳቸውን ነው እግዚአብሔር የሚያየው ከላይ ከአባቴ ዘንድ ይደረግላቸዋል። መደረጉ ብቻ አይደለም፣ እኔ ራሱ ደግሞ በመካከላቸው እገኛለሁ አለ እና እግዚአብሔር የሚኖርበት የአንድነት ህይወት ነው። ወንድሞች ወይንም ቤተ ክርስቲያን በአንድነት ተስማምተው ሲኖሩ ጌታችን ኢየሱስ ክርስቶስ በመካከላችን እንዲገኝ ያደርገዋል። እንዴት የተወደደ ኑሮ ነው! የአንድነት ኑሮ ዩኒቲ የምንለው። ስለዚህ ይሄ የአንድነት ትምህርት የክርስቶስ ትምህርት ነው። እንግዲህ እግዚአብሔር አስቀድሞ ሲኖር መጀመሪያም የለውም መጨረሻም የለውም። እንግዲህ ሲኖር በስላሴ አካላት ማዕከል ፍጹም የሆነ አንድነት ወይንም መተባበር አለ። እንግዲህ እግዚአብሔር በሰማይ ሲኖር ሲኖር የሚኖረው በአንድነት ነው በመተባበር ነው። በንግግራቸው ልዩነት የለም። አብና ወልድ ሁል ጊዜ አንድ ናቸው። አብ፣ ወልድ፣ መንፈስ ቅዱስ በመካከላቸው ልዩነት የለም። ሶስቱም የተለያዩ አካላት ናቸው ፐርሰኖች ናቸው፣ ግን በአንድነት ይኖራሉ። ይሄ በአንድነት ሲኖሩ ይሄንን መልክ በምድር ላይ መግለጥ ፈለገ እግዚአብሔር መግለጥ ሲፈልግ እንግዲህ ሰውን መፍጠር ነበረበት። የመልኩ መገለጫ ወይንም የአንድነት ኑሮ እንዲታይለት ፈለገ። ስለዚህ ይሄ አንድነት የእግዚአብሔር መልክ ነው ብዬ እላለሁ። የእግዚአብሔር መልክ አሁን እግዚአብሔርን ያየው የለም፣ በመጽሐፍ ቅዱስ እንደተነገረ ድምፁንም የሰማ የለም። ስለዚህ በቅርጽ ወይንም በምስል ልታስቀምጡት አትችሉ። ግን ከዘመናት በፊት ይኖር የነበረ መነሻ የሌለው እግዚአብሔር ሲኖር በአንድነት ይኖራሉ። ስለዚህ በአንድነት ሲኖሩ በአንድ ወቅት እንግዲህ ሰውን መፍጠር እንደፈለገ እናያለን እና ሰውን ለመፍጠር ሲነሳ በዘፍጥረት ምዕራፍ አንድ ቁጥር 26 ላይ እግዚአብሔርም፣ አለ ኑ ሰውን በመልካችን በአምሳላችን እንፍጠር አለ ይላል። እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር። ቁጥር 27 ላይ እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይላል። ሰውን ፈጠረው ይላል እንደገና፣ ወንድና ሴት አድርጎ ፈጠራቸው ይላል። ማን ነው የፈጠረው? እግዚአብሔርም አለ አብ ጋድ ሄድ እግዚአብሔርም አለ ኑ። አብረውት ተባብረው የሚፈጥሩ አካላት እንዳሉ እናያለን። ኑ በመልካችን በአምሳላችን እንፍጠር አለ። ስለዚህ እግዚአብሔርም በመልኩ በአምሳሉም ሰውን ፈጠረው፣ ሲፈጥረው ደግሞ ወንድና ሴት አድርጎ ፈጠራቸው ይላል። እንግዲህ የተፈጠረ አንድ ሰው እንዳለ እናያለን። ሰውን ፈጠረው ይላል። እንዳውም በሁለተኛው ምዕራፍ ላይ እግዚአብሔር ሰውም በፈጠረው ቀን አዳም ብሎ ጠራው ይለናል። ታዲያ አዳም ከተፈጠረ በኋላ ብቻውን ይሆን ዘንድ ሰው መልካም አይደለም አለና የሚያመቸውን ረዳት እንፍጠርለት አለ። እግዚአብሔር እንፍጠርለት እንፍጠርለት ሲል ፕሉራል ናቸው፣ አለ ሲል አንድ ነው። እንግዲህ ተመልከቱ እግዚአብሔር ኑ በሕብረት በአንድነት እንፍጠር ብሎ ሰውን እንደፈጠረ ሲፈጥር አንድ ሰው ነው። ታዲያ መጣና እግዚአብሔር ሰው ብቻውን ይሁን ዘንድ መልካም አይደለም፣ የሚያመቸውን ረዳት እንፍጠርለት አለ። በተለይ መደበኛው አዲሱ ትርጉም ምን ይለዋል? ይሄንን ሲናገር እንዲህ ብሎ ይናገራል። እዚሁ ቁጥር ሀያ ላይ ምራፍ ሁለት ቁጥር ሀያ ላይ እንዲህ ላል መደበኛው ትርጉም ይሁን እንጂ ለአዳም ተስማሚ ረዳት አልተገኘለትም ነበር ይላል። ስለዚህ አሁን አዳምን ሲመለከተው የሚስማማ ተስማምቶ በአንድነት የሚኖር የሚረዳዳ ፓርትነር ኮሚኒኬት የሚያደርገው አልተገኘለትም። ስለዚህ እግዚአብሔር የሚፈልገው ሕብረትን ነው፣ መስማማትን አንድነትን ነው። ከዛ በኋላ በአዳም ከባድ እንቅልፍ ጣለበት ይለናል መጽሐፍ ቅዱስ። ከጎኑም ወሰደና አጥንትን፣ ከዛ በኋላ ስፍራውን በስጋ ዘጋውና ሴት አድርጎ ሰራት፣ ከአዳም የወሰዳትን፣ ከዛ ወደ አዳምም አመጣት ይለናል። ምዕራፍ ሁለት ቁጥር ሃያ አራት ላይ ወደ አዳም ሲያመጣ ምን ብሎ አለ? እንግዲህ ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ። ስንት አንድ ስጋ? ምን ሆነው ተባብረው። ያ ማለት ተጨፍልቀው ሲንግል ፐርሰን ይሆናሉ አላለም። በጾታም ይለያያሉ፣ ወንድና ሴት ናቸው። ምናልባት በከለርም ሊለያዩ ይችላሉ። እነኝን ግን አመጣና ተባብረው አንድ እንዲሆኑ አደረጋቸው። ወደፊት አንድ ናቸው እንጂ ሁለት አይደሉም። ያ ማለት ታዲያ ተጨፍልቀው አንድ ፐርሰን ሆኑ ማለት አይደለም። እግዚአብሔርም ያው በሶስትነት ሲኖር ሶስት ፐርሰን በአብሮነት ሲኖር ተስማምቶ ነው የሚኖረው፣ ተስማምቶ ነው የሚሰራው፣ ተስማምቶ ነው የሚፈጥረው ፈንክሽናሊ ሊለያዩ ይችላሉ። በተግባር የአብ ስራ የወልድ ስራ ላይሆን ይችላል። የወልድ ስራ የመንፈስ ቅዱስ ስራ ላይሆን ይችላል። ግን የስላሴ አካላት በሶስትነት ሲኖሩ ሁል ጊዜ ሶስቱ ተባብረው አንድ ናቸው። ይሄንን የአንድነት መልክ መግለጥ ሲፈልግ ስላሴ ወንድና ሴት አድርጎ ፈጠራቸው። ፈጥሮ ምን አደረጋቸው? ተባብረው አንድ ሆነው እንዲኖሩ አደረጋቸው። ስለዚህ አንድነት የእግዚአብሔር መልክ ነው እና ማንም ያላየው ማንም ሊቀርበው በማይችል በሚደነቅ ብርሃን ውስጥ የሚኖር እግዚአብሔር ወይንም ከእግዚአብሔር ጋር ደግሞ ቃል አብሮ ነበረ፣ ቃልም እግዚአብሔር ነበር። ከሁሉ በፊት ሲኖሩ ሲኖሩ ይሄ ማንም ያላየውን እግዚአብሔር በምድር ላይ ለሰዎችም እንደገና ለፍጥረት ሁሉ መግለጥ ሲፈልግ ከሁለቱ አንድን ሰው በመተባበር በመስማማት፣ በህብረት እንዲታዩ አደረገ። ስለዚህ ነው አንድነት የእግዚአብሔር መልክ ነው ያልኩት። ስለዚህ ሦስት ናቸው ተብሎ ለመከራከር የሚሄድ የተፈጠረለትን ዓላማ አለማወቅ ነው። ሰውን የፈጠረው የእግዚአብሔርን መልክ ወይንም ምስለ እግዚአብሔርን በምድር ላይ እንዲገልጥ ስለፈለገ ነው። ለምሳሌ ስለ መፋታት የቀረበለት ጥያቄ ነበር። በአንድ ወቅት ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 19 ላይ ፈሪሳውያንም ወደ እርሱ ቀረቡና ሲፈትኑት እንዲህ አሉ፣ ሰው በሆነ ምክንያት ሁሉ ሚስቱን ሊፈታ ተፈቅዶለታልን? አሉት እሱ ግን መልሰው እንዲህ አለ። ፈጣሪ በመጀመሪያ ወንድና ሴት አደረጋቸው፣ በመጀመሪያ ዓለም ስለዚህ አባቱና እናቱን ይተዋል ሰው ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ የሚለውን ቃል አላነበባችሁም? ምን ስንት ናቸው? ወደፊት አንድ ናቸው። ስለዚህ አንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣመረውን እንግዲህ ሰው አይለየው። ለምንድን ነው እግዚአብሔር ሁለት ፈጥሮ ሁለት አይነት ሰዎችን? ሙሉ ናቸው በራሳቸው እኔ ነኝ በአይናቸው አንድ ሰው ሊኖረውን ሊኖረው የሚገባውን ሁሉ ያለው ነው። ሴትም ወንድም ቢያስፈልግ እንደ እርሱ ያለ ሲል ከአዳም ጋር እኩልነት እንደ እኩልነት ያላቸው ሁለት ሰዎች ናቸው። እነኚህን ሁለት ሰዎች ግን ተለያይተው ሁለት ሆነው እንዲኖሩ አልፈለገም። ሁለቱን አንድ ማድረግ ፈለገ። ስለዚህ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሲኖሩ አሁንም የሚኖሩት በመስማማት በአንድነት ነው። ስለዚህ ነው አምላካችን እግዚአብሔር አንድ አምላክ ነው ሲባል በአካል ሶስት በፐርሰን ሶስት መሆናቸውን ሊያስክደን ሳይሆን እስራኤሎች ስም አምላክ እግዚአብሔር አንድ ነው። ከሱ ሌላ ላይ አምላክ አይኖር። በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ልብ እሱን ብቻ ውደድ ሲል ሌሎች አማልክቶች አምላክ አይደሉም። ከብዙ አማልክት ከተባሉ በግብፅ ሲኖር ሕዝበ እስራኤል ብዙ አምላክ ነበራቸው። ፀሐይ አምላክ ነው፣ ጨረቃ አምላክ ነው፣ ውሃ አምላክ ነው፣ ዝምብ አምላክ ነው፣ ቅማል አምላክ ነው፣ ጓጉንቸር አምላክ ነው። በቃ ድንጋዩ፣ ውሃው፣ ምን ሁሉ አምላካቸው። ስለዚህ ብዙ አምላክ አላቸው። አሁን ደግሞ ወደ ተስፋይቱ ምድር ሲመጡ ደግሞ አሁን በከነአንም ያሉ አህዛብ ብዙ አማልክት አላቸው። ግን ህዝብ እስራኤል ከነዚህ አማልክቶች መካከል አንዱ አይደለም። የእናንተ የብራያን አምላክ ከነሱ ጋር አይቆጠርም። ራሱን ችሎ ብቻውን አምላክ ነው ብሎ ከፖሊቴይዝም ከብዙ አማልክት መካከል እንዳይቆጠር ወይንም እንዳይታይ አለ እንጂ አንድ ነው አለ እንጂ ስለ ሶስቱ አካላት ሊክድ አልተናገረም። እና ብዙ ጊዜ የተለያዩ የእምነት ተከታዮች እንደሚናገሩት በቃ አንድ የሆኑን አምላካችንን ይክዳሉ። አምላካችን አንድ ነው፣ የሞድ ቼንጅ ነው ወይም ሞዳሊስቶች አሉ። በሞድ ነው እንጂ የተቀያየረው አብ ወልድ ሆነ ወልድ መንፈስ ቅዱስ ሆነ እያሉ ይነግሩናል እንጂ መጽሐፍ ቅዱስ የትም ቦታ አብና ወልድን መንፈስ ቅዱስን ሦስትነታቸውን አልካደም። ይሁን እንጂ ሶስቱ በአንድነት ይኖራሉ። ለዚህ ነው ጌታችን ኢየሱስ ክርስቶስ እኔና አብ አንድ ነን አለ። ይው እኔና አብ አንድ እንደሆንን እነሱም ደግሞ በስምህ አንድ ይሆኑ ዘንድ እኛም ራሱ እንደ ቤተ ክርስቲያን ስንኖር አንድ ሆነን ተስማምተን ተባብረን እንድንኖር ነው። ይሄ ነው የእግዚአብሔር መልክ፣ አንድነት የእግዚአብሔር መልክ ነው። ስለዚህ ነው እግዚአብሔር መፋታትን የሚጠላው። ሲፈጥረን የተፈጠርንለት ዓላማ አንድ ለመሆን ነው። ከሁለቱ አንድ ሰው ነው የፈለገው። ይህ መፋታት ማለት መለያየት ነው። ተለያይቶ ሁለት መሆንን አይፈልገውም እግዚአብሔር። እንደውም ሁለት የሆነውን አንድ እንዲሆንለት ነው የሚፈልገው። ለዚህ ነው አንዳንድ ጊዜ ሰዎች ሲያስቸግሩን ተፋታኝ አይፋታኝም እንዲህ ሰው እንለ ምን ማለት ነው ይለኝ ነው እንደ ሚስት ወይንም እንደ ባላ ግብቶኛል ለማለት አይደለም። ተታታኝ ስንል እንለያይ ታወኝ ለማለት ነው። ግን በምንም መንገድ ውስጥ እንለፍ፣ በምንም ሁኔታ ውስጥ እንመላለስ፣ እግዚአብሔር በስምምነት በአንድነት እንድንኖር ነው የፈጠረን። አንድነትን ይፈልገዋል። ስለዚህ አንድነት ሰው የተፈጠረለት ዓላማ ነው ያልኩት ለዚህ ነው። የመጀመሪያው ሰው የተፈጠረው ሁለት አድርጎ ሁለቱን በአንድነት ለማኖር ነው። ታዲያ ይሄ ብቻ አይደለም። ሰው በክርስቶስ ዳግመኛም የተወለደው ወይንም ደግሞ እኛ ፍጥረቱ ነን እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን ይላል። ዳግመኛ ዳግመኛ የተወለድነው ዳግመኛ የተፈጠርነው እኛ አማኞች ዓላማችን ምንድን ነው ብለን ካልን አንድ ሆነን ለመኖር ነው። ይሄ አንድነት የሚባለው የእግዚአብሔር መልክ ነው፣ የስላሴ መልክ ነው። ስለዚህ በክርስቶስ የተገኘ አንድነት ኖሮን ነው እንድንታይ የሚፈልገው። ለዚህ ኤፌሶን ምዕራፍ ሁለት ላይ ቀርታ ቁጥር 14 እስከ 19 ስናነብ እርሱ ሰላማችን ነውና ኢየሱስ ክርስቶስ ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛት ሕግ ሽሮ በመካከል ያለውን የጥል ግድግዳን በስጋው ያፈረሰ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ይላል። ለምንድነው በመስቀል ላይ የሞተው? ለምንድነው ስጋው የተቆረሰው? ለምንድነው ደሙ የፈሰሰው? የጥል ግድግዳ የሚለየውን አስወግዶ ክፍሉ የሚናገረው ስለ እስራኤልና ስለ አህዛብ ነው። ስለዚህ ከእስራኤልና ከአህዛብ መካከል ልዩነት እንዳይኖር ስለፈለገ አህዛብና እስራኤል በልዩነት እንዳይኖሩ ስለፈለገ የጥሉን ግድግዳ በስጋው አፍርሶ ከሁለታቸው አንድን አዲስ ሰው ይፈጥር ዘንድ ለምንድን ነው የሞተው? ለምንድን ነው ዳግመኛ የወለደን አዲስ ፍጥረት እንድንሆን የፈለገው? ወደፊት ሁለት ሆነ እንዳንኖር፣ አንድ አካል፣ አንድ ህዝብ፣ አንድ ወገን በአንድነት ተስማምቶ የሚኖር ህዝብ እንድንሆንለት። አንድ አይነት እንድንሆን አይደለም ተጨፍልቀን። ስለዚህ ምን ይላል? ቁጥር 16 ልቀጥል። ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። አንድ አካል ሆነን ከእግዚአብሔር ጋር ታርቀን እንድንኖር ነው። ምን ማለት ነው? ከእግዚአብሔር ጋር ህብረት፣ ስምምነት፣ አንድነት ኖሮ ከእግዚአብሔር ጋር ብቻ አይደል፣ እርስ በርስ እግዚአብሔር በላይ ሲኖር፣ በአንድነት ይኖራል፣ ተስማምቶ ይኖራልና ተስማምተን እንድንኖር አንድ ህዝብ ሆነን እንድንታይ እግዚአብሔርንም እንድንገልጥ ነው የተፈለገው። ስለዚህ አሁን መጥቶ መጥቶም ርቃችሁ ለነበራችሁት ለእናንተ ሰላምን ቀርበውም ለነበሩት ሰላምን የምሥራች ብሎ ሰበከ። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና በአንድ መንፈስ። እንግዲህ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰዎች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። አንድ ቤተሰብ፣ አንድ ሕዝብ ለመፍጠር ነው የሞተው። ስለዚህ የተፈጠርንለት ዓላማ ዳግመኛም በክርስቶስ የተወለድንበት ዓላማ ይህንኑ አንድነት ለማሳየት ነበር። በገላትያ 3 ላይ በክርስቶስ የሆነ እንደሆነ ይሄ አንድነት ሲነግረን በእምነት በኩል እኛ ሁላችን በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና፣ ይለናል። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። አይሁዳዊ የለም፣ ወይንም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴት የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና። ጾታ ላይ ለያየን፣ ቀለም ላይ ለያየን፣ ቋንቋ ላይ ለያየን ብሔር ላይ ለያየን፣ ጎሳ ላይ ለያየን። ከእነኚህ ሁሉ ዋጅቶ አንድ ሰው ናችሁ ነው ያለን። በአንድነት ስንኖር ብቻ ነው አንድ የሆነው እግዚአብሔር በእኔና በእናንተ የሚታየው። አንድነት የወንድሞች መኖሪያ ነው። ተስማምቶ መኖር ብቻ ያማረ ነው፣ መልካም ነው። በዚያ ደግሞ በረከትም ሕይወትም እስከ ለዘላለም ታዟል ይለናል። ስለዚህ እናንተም የክርስቶስ ከሆናችሁ፣ ሁላችሁ እንኪያስ የአብርሃም ዘር፣ እንደ ተስፋውም ቃል ወራሾች ናችሁ ይላል። ስለዚህ ለዛሬ ይህን ብዬ ልጨርስ። ይኸው ሰው የተፈጠረለት ዓላማ ከሁለት አንድ ሰው ዳግመኛ የተወለድንበት ዓላማው። ከብዙዎች አንድ አካል አንድ ሰው ለመፍጠር ነው። ስለዚህ አንድነት እውነተኛ የክርስቲያን ህይወት ነው። የተፈጠርነው ለአንድነት ነው፣ የምንኖረው ለአንድነት ነው። ስለዚህ የቤተ ክርስቲያንም መፈጠር ወይንም መወለድ ዓላማውም ይኸው ነው፣ ሌላ አይደለም። አንድነት ዩኒቲ አቤት፣ ወንድሞች ተስማምተው በአንድነት ሲኖሩ በአንድነት ሲኖሩ እንዴት መልካም ነው፣ እንዴትስ ያባረ ነው። ልዩ በረከት አለ፣ ለዘላለም የሆነ ህይወትም፣ የተትረፈረፈ ህይወትም በመካከላችን ይበዛልናል። አንድ ጸጋ ይብዛላችሁ።